ሰላም ሰላም ቤተሰቦች፣ ዛሬም በአዲስ ቪዲዮ መጥቻለሁ። ዛሬ እንግዲህ የምንነጋገርበት ርዕስ የሚሆነው ከወለድ ነፃ የባንክ አገልግሎት ወይም ከወለድ ነፃ ቁጠባ እና ከወለድ ነፃ ብድር የሚለውን ይሆናል። እንግዲህ ከወለድ ነፃ የቁጠባ አገልግሎት ስንል ብዙዎቻችን የምናውቀው ነው። ወለድ ሳይከፈልበት በባንክ የምናስቀምጠው የቁጠባ ሂሳብ አይነት ነው። ነገር ግን ከወለድ ነፃ ብድር ስንል ምን ማለታችን ነው? እውን ከወለድ ነፃ ነው ብድሩ የሚለቀቅልን ወይንስ ወለድ ይከፈልበታል? ይህን እንግዲህ በዚህ ቪዲዮ የማብራራላችሁ ይሆናል። እንግዲህ ብዙ ባንኮች በማስታወቂያቸው ከወለድ ነፃ የባንክ አገልግሎት እንሰጣለን ይላሉ። ሴቪንጉ ወይም ቁጠባው እንግዲህ የሚታወቅ ነው። ከወለድ ነፃ የቁጠባ አገልግሎት የሚሰጥ ይሆናል። ነገር ግን ከወለድ ነፃ የብድር አገልግሎት እንዴት ነው የሚሰጠው? እውንስ ከወለድ ነፃ ነው የሚሰጡት የብድር አገልግሎት የሚለውን በደንብ ኢንዲቴል የምናየው ይሆናል። እንግዲህ ከወለድ ነፃ የቁጠባ አገልግሎት ስንል ሁለት ታይፖች ናቸው ያሉት የመጀመሪያው ዋዲያ እና ሁለተኛው ሙዳራባ ነው። እንግዲህ ዋዲያ የምንለው ማንኛውም ደንበኛ አሁን ላይ ባንክ ሄዶ አካውንት ሲከፍት እና ኖርማል የቁጠባ ልክ እንደ መደበኛ የቁጠባ ሂሳብ ሄዶ ዋዲያ ይከፍትና ከወለድ ነፃ ይሆናል ማንኛውንም የባንክ አገልግሎት ወጪ፣ ገቢ፣ ትራንስፈር ማንኛውንም አገልግሎት ያገኛል። ነገር ግን ኢንተረስት ቢር አያደርግም ወይም ወለድ አያገኝም ማለት ነው። ሁለተኛው ደግሞ እንግዲህ ሙዳራባ ነው። ሙዳራባም ልክ እንደ ዋዲያ የሴቪንግ አይነት ሆኖ የሚቆጠብ አይነት ሆኖ ነገር ግን ሙዳራባ ላይ የትርፍ ክፍፍል ወይም ፕሮፊት ሼሪንግ ፕሮሲጀር ይኖረዋል ማለት ነው። ለምሳሌ አንድ ደንበኛ ሙዳራባ አንድ ባንክ ላይ ሄዶ ቢከፍት እና ለምሳሌ አንድ ሚሊዮን ኦር አምስት መቶ ሺህ ብር ከፈተ ብለን ብንይዝ ፕሮፊት ሼሪንጉ ወይም የትርፍ ክፍፍሉ ልክ ባንኩ ያን ብር ተጠቅሞ አንድ ሚሊዮኑን ኦር አምስት መቶ ሺህ ብሩን ተጠቅሞ ያተረፈውን ትርፍ ሼር ይደራረጋሉ ማለት ነው። ለምሳሌ ፕሮፊት ሼሪንጉ ፐርሰንቴጁ ከባንኩ ሰባ ፐርሰንት ኤንድ ደግሞ ከደንበኛው 30 ፐርሰንት ቢሆን እና አንድ ሚሊዮኑ ዲፖዚት ካደረገ በኋላ ያደንበኛ መቶ ሺህ ብር ቢተረፍበት አንድ መቶ ሺህ ብር ቢያተርፍ ከሶስት ወር በኋላ ኦር ከአንድ ወር በኋላ እንደ ውላቸው መሰረት በዛ ታይም ፔሪየድ ውስጥ መቶ ሺህ ብር ቢያተርፍ ያ ባንክ እንግዲህ ሰባ ፐርሰንት ባንኩ፣ ሰላሳ ፐርሰንቱ ደንበኛ ከሆነ ሰላሳ ፐርሰንቱን ለደንበኛው ወይም ሰላሳ ሺህ ብሩን ይሰጣል ማለት ነው። ቀሪውን ሰባ ፐርሰንት ወይም ሰባ ሺህ ብሩን ባንኩ ይወስዳል ማለት ነው። ምን ማለት ነው እንግዲህ አንድ ደንበኛ የሆነ ብር ያመጣል 500000 ኦር 1 ሚሊዮን። የመጣው ገንዘብ ወይም ዲፖዚት ኢሚዲየትሊ ወደ ቢዝነስ ስለሚሆን ለባንኩ ስለሚያበድር ከዛ ከተገኘው ትርፍ ላይ ፕሮፊት ሼሪንግ ኦር ትርፍ ክፍፍል ይኖረዋል ማለት ነው። እንግዲህ ይህ ሙዳራባህ ይባላል። እነኚህ ሁለቱ የቁጠባ አይነቶች ናቸው። ዋና ዋና የሚባሉት ናቸው ሁለቱ። እንግዲህ ብዙ በስራቸው ብዙ ታይፖች ይኖራሉ፣ ግን ዋና ዋናው አንዱ እንግዲህ ከወለድ ነፃ ዝም ብሎ ሴቪንግ ነው። ሁለተኛው ደግሞ ፕሮፊት ሼሪንግ ወይም ትርፍ የሚያጋራ ፕሮዳክት ነው ማለት ነው። አሁን እንግዲህ ወደ ብድር እንግባ። ቅድም እንዳልኩት እንግዲህ አሁን ኖርማል ሴቪንግ ሲከፍት አንድ ደንበኛ ወይ ትርፍ ይጋራል ኦር ደግሞ ትርፍ ሳይጋራ ኖርማል የባንክ አገልግሎት ከወለድ ነፃ ያገኛል። ወደ ብድርም ስንመጣ ልክ እንደዚሁ ነው። የብዙዎቻችን ጥያቄ እንግዲህ የሚሆነ ነው ያለ ወለድ ያበድራሉ? ከወለድ ነፃ የብድር አገልግሎት ሲል ምን ማለቱ ነው? እንግዲህ ዋናውና ሦስተኛው ነጥብ እዚህ ጋር የሚሆነው እንግዲህ ሦስተኛው ታይፕ ሙራባህ ይባላል። ሙራባህ እንግዲህ መጀመሪያ ላይ ዋዲያን አይተናል። ኢንተረስት ፍሪ ሰርቪስ የሚሰጥ ምንም አይነት ወለድ የማይከፈልበት የቁጠባ ሂሳብ ነው። ሙዳራባህ ደግሞ ፕሮፊት ሼሪንግ ኦር ትርፍን የሚያጋራ አንድ ፕሮዳክት ነው። ሶስተኛው እና ብድር ላይ የሚሰራው ፕሮዳክት እንግዲህ ሙራ ባህ ይባላል። ሙራ ባህ እንግዲህ ነው የሚያደርገው አንድ ደንበኛ ወደ ባንኩ መጥቶ ከወለድ ነፃ ብድር እፈልጋለሁ ሲል ባንኩ መጀመሪያ የሚያደርገው የሚገዛውን ፕሮዳክት ኦር የሚያገኘውን ፕሮዳክት ደንበኛ የፈለገውን ፕሮዳክት ቅድሚያ ፐርቼዝ ያደርግለታል ወይም ይገዛለታል። ለምሳሌ ጀስት አሁን ለምሳሌ መኪና መግዛት ቢፈልግ አንድ ደንበኛ ሲኖ ትራክ የዛሬ ዋጋው ዛሬ ላይ ያለው ስምንት ሚሊየን ብር ቢሆን እንግዲህ በስምንት ሚሊየን ብር ከወለድ ነፃ መግዛት እፈልጋለሁ ብሎ አንድ ደንበኛ ወደ ባንኩ ሲመጣ ባንኩ የሚያደርገው ምንድን ነው? ያኔ ስምንት ሚሊየን መኪና መጀመሪያ ባያውት ያደርገዋል ወይም ይገዘዋል፣ ከአስመጪ ኦር ከደንበኛው ከአስመጪው ይገዛል። ከገዛ በኋላ ነው የሚያደርገው ኮስት ፕላስ ነው የሚያደርገው። ኮስት ፕላስ ማለት ኮስቱ ስምንት ሚሊዮን ነው። ስምንት ሚሊዮን ሲደመር ማትረፍ የሚፈልገው በ በተዘዋዋሪ ወለድ በሉት እንግዲህ። ግን ቅድሚያ ኮስት ፕላስ ስለሚያደርገው ነው ጀስ። አስር ሚሊዮን ብር ያደርገውና ለአምስት ዓመት እንድትከፍል አደርገዋለሁ። በየወሩ ኦር በየሶስት ወሩ ይህን ያክል ትከፍላለህ ብሎ ቻርጅ ያደርገዋል ማለት ነው። ስለዚህ ሁለት ሚሊዮን ብር ኮስት ፕላስ ትሆንና ከወለድ ነፃ ነው የሚባለው ፕሮዳክቱ። ነገር ግን ኮስት ፕላስ አድርጎ ነው ባንኩ የሚሰጠው። አስር ሚሊዮን ይቀበላል ማለት ነው። ዛሬ ላይ ስምንት ሚሊዮን ኢንቨስት ያደርግና እዛ መኪና ላይ ለዛ ደንበኛ ይገዛለታል። ነገር ግን ከደንበኛው የሚቀበለው አስር ሚሊዮን ነው። አፍተር ስሪ ይርስ ኦር ፋይቭ ይርስ አስር ሚሊዮን አድርጎ ይቀበላል። ከወለድ ነፃ የባንክ አገልግሎት የምንለው በዋናነት እነኝን ሶስት ፕሮዳክቶች ናቸው፣ ዋዲያ፣ ሙዳራባህና መጨረሻ ላይ ያየ ነው ሙራባህ። ሙራባህ እንግዲህ የብድር አገልግሎት ነው። አሁን እንዳስረዳኋችሁ አንድ ደንበኛ ቤት የሚግዛ መኪና፣ ኮስት ፕላስ አድርጎ ነው ባንኩ የሚገዛለት ቀድሞ ሦስት ሚሊዮን ከተባለ ቻርጁ እና አራት ሚሊዮን ወር አምስት ሚሊዮን ከሦስት ዓመት በኋላ ወር ከአምስት ዓመት በኋላ እንዲከፍል በየወሩ ይደረግና ኢንተረስት ቢር አያደርግም። ነገር ግን አንድ የፊክስ ተደርጎ መጀመሪያ ላይ ኮስቱ ላይ ወር የገዛበት ዋጋ ላይ አዳ አድርጎ ባንኩ ይቀበላል ማለት ነው። እንግዲህ ይህን ይመስላል የዛሬው ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። በቀጣይ እንግዲህ አዳዲስ ኢንፎርሜሽኖችን በተለይም ቢዝነስ እና ፋይናንስን ቤዝ ያደረጉ ብዙ ኢንፎርሜሽኖችን የማደርሳችሁ ይሆናል። እስከዛው ግን ሰብስክራይብ እንዳይረሳ፣ ቻናሌን ሰብስክራይብ እያደረግን እናሳድገው። ብዙ ብዙ የቢዝነስ ሀሳቦችን እና የፋይናንስ ኢንፎርሜሽኖችን የማቀርብበት የዩቲዩብ ቻናል ነው። ስላዳመጣችሁ እኛ አመሰግናለሁ። መልካም ጊዜ።